እዚህ የሶሻል ሚዲያ ላይ አንዲት እህታችን ስታለቅስ አይቻት። ከአረብ ሀገር የተመለሰች እህታችን ናት እና በቤተሰቦቿ ተማራ ስታለቅስ አይቻት። እኔም አንድ ነገር ትዛለኝ። ጊዜው ረጅም ነው። የዛሬ 25 ዓመት አካባቢ ገደማ ነው የአንድ ጓደኛ እህት ከአገር ቤት ወደ አረብ ሀገር ከወጣች፣ ኦልሞስት ወደ 78 ዓመት አካባቢ ይሆናታል እና እህት ልትመጣ ነው ምናምን እያለ ያወራል፣ ጓደኛዬ ማለት ነው። አው ጥሩ ነው ምናምን ነገር ብዬ እንትን አልኩኝ። ግን ልጅቷን ከዛ በፊት በጣም ነበር ማደንቃት። በምንድነው ማደንቃት መሰላችሁ? አረብ ሀገር ሆና እናትና አባቷ ወይም ሁለት ወንድሞች አሏት፣ እናትና አባት አሏት። በክራይ ቤት ነው የሚኖሩት፣ ቤተሰቦቿ ማለት ነው። ወገቧን አስራ እየሰራች ቀጥ ለጥ ብላ እየሰራች እናትና አባቷን ከክራይ ቤት አውጥታለች። በዛን ጊዜ እንግዲህ ያው ታውቃላችሁ መሬቱ ፉቲንጉ ምንድነው፣ መሰረቱ በድንጋይ ነው የሚሰራው። ከዛ በኋላ ስሚንቶ ነው ወለሉ። ግድግዳው ደግሞ ያው በጭቃ ይሰራና በስሚንቶ ምናምን ምናምን ተደርጎ ያበደ ቤት ነው። ቤቱ ሶስት አራት ክፍል ያለው ቤት፣ በጣም አሪፍ ቤት ነው የሰራችላቸው። ያው ታውቃላችሁ ከጭቃ በኋላ ስሚንቶ ምናምን ሲደረግ ቤቱ በጣም ያምራል። እንግዲህ የምታውቁት ነው እና ውድቡ አናስቃ ያንን የመሰለ ቤት ሰርታ ከኪራያ ቤት አላቃቸው። እዛ ቤት ውስጥ ነው የሚኖሩት ማለት ነው ቤተሰቦቿ። ከዛ በኋላ ደግሞ ያው በቃ ያላትን ትንሽ ሰራ ሰራ አድርጋ ቋጥር ቋጥር አድርጋ በቃ ወደ አገር ቤት ልሂድ ብላ ትመጣለች። እና አገር ቤት ስትመጣ እኔና ጓደኛዬ እንዲሁም ወንድሟ ምናምን ሆናል ከኤርፖርት ተቀበልናት ማለት ነው። ከዛ ቤታቸው አስገባኋቸውና እኔ ወደ ቤት ሄድኩኝ። በማግስቱ ቤታቸው ሄድኩኝ ሲሄድ ወንበር ላይ ቁጭ ብላ ቴብል ተደግፋ ስቅስቅ እያለች ታለቅሳለች። ልጅቷ ትላንት መታ፣ ዛሬ እንዴት ታለቅሳለች ብዬ ትገርም፣ የምን ሆነች ነው ምናምን ስላትለት፣ ነግረኛ አልፈለገችም። ከዛውን ደግሞ ቶሎ ፈጠናልና፣ ምና እንዲ ይህንን ሁሉ ዓመት እዛ ስትሰራ ውላ ከአረብ ሀገር ካልሲ አንደሮር ና ይህ ቱ ስፔስ የጥርስ ብሩሽና ሳሙና ይዛለኝ ትመጣለች እንዲ ምናምን ሲል ሰማሁት። ከዛ ገረመኝና ድም አልኩኝ። ከዛ ፕሊስ ምን ሆነሽ ነው ምናምን ስላትሷን ይነዋት አለችኝ ያኔ ወንድሞቼ እንዲቀየሩ ፈልጋለሁ። አንድ የሆነች የተወሰነች ቢዝነስ ነገር እንዲሰሩ ወይ ሱቅም ከፍተው የሆነ ነገር ብቻ እንዲሰሩ ስለምፈልግ ነው እንጂ ሰባ ስምንት ሻንጣ ከአረብ ሀገር ጭኝ መምጣት አያቅተኝም። ይህ ደግሞ ልብስ ምናም የሚሉት ነገር ደግሞ አዲስ አበባው ሞልቷል። ከዚህ መግዛት ይችላሉ ከፈለጉ። ግን እኔ አለች ባዶጄን ከመሆን ብዬ ካልሲ ምናም ምናምን የአንደሮር ምናም የምትሉትን ነገር ይዤ የመጣሁት ዝም ብዬ ነው እንጂ ሽ ነበር ያስቀመጥኩላቸው ሱቅ ከፍተው እንዲሰሩ ራሳቸውን እንዲቀይሩ ስላሰብኩኝ ነው፣ እኔ ሌላ ነገር ተሸክም ያልመጣሁትና በጣም ውስጤን ሰበሩት አለችኝ። በጣም አሳዘነችኝ። የእውነት ይህን ሁሉ አድርጋ ቤተሰቡን ቀይራ እንደገና ደግሞ ሌላ ነገር ይዘሽ አልመጣሽም ብለው ተናግረዋት ልጅቷን። በቃ የመጨረሻ ነው የተናደደችው። በቃ አበደች ነው በላቸው። በቃ ተናዳ ግን ሳያስቡ ቸኩለው ተናግረው ቅስመዋን ሰበሩት እንጂ ልጅቷ መልካም ነገር ነበር ያሰበችላቸው። አያችሁ፣ ቤተሰቦቹን ያን ሁሉ አድርጋ ቀይራ እንደገና ደግሞ ለወንድሞቿ እንዲቀየሩ ብር ነበር ይዛላቸው የመጣችሁ እና አስቡት። እንዲህ ነው ላይክ ተረጋግታቸው አለማሰብና እንደዚህ እህታቸውን ቅስም መስበር ምን ያህል እንደሚጎዳ አስቡት። እባካቸው አትቸኩሉ። ስፔሻሊ አረብ ሀገር ሄደው የሚሰሩ ሴቶች ምንም ባያመጡስ ህይወታቸውን ይዘው በሰላም ቢመለሱስ? ምን ሰሙ አይደል እንዴ? ከፎቅ ላይ ወድቀው ገሏቸው፣ አርዷቸው፣ የሆነ ነገር አርጓቸው ምናምን ይባላል የምሰሙት ነው። ስለዚህ ህይወታቸውን እንኳን ይዘው ወደ ሀገራቸው በሰላም ከመጡ ሰየው ነው። ከዚህ አንድ ነገር ልትማሩ ይገባል። አረብ ሀገር ቤተሰቦች ያላችሁ ሰዎች እባካችሁ ብዙ ነገር ኤክስፔክት አታድርጉ ከነሱ። ራሳቸውን መለወጣቸውና መቻላቸው ራሱ አንድ ነገር ነው። ሰላማቸው ይብዛለኝ። ይሄ ነገር ትንስላ ነው